ኤስኦኤስ በኢትዮጵያ ግጭት ለደረሰባቸው የአፋር የኦሮሚያና ሶማሊያ ክልሎች የሁለት ሚሊዮን ዩሮ ድጋፍ ሊያደርግ መሆኑን አስታውቋል። ኤስኦኤስ የህጻናት መንደሮች በኢትዮጵያ ከአጋሮቹ ጋር በመሆን ከአውሮፓ ህብረት የተገኘ የ2 ሚሊዮን ዩሮ የገንዘብ ድጋፍ የሰላም ፕሮጀክት ማስጀመሩን ይፋ አድርጓል። ኤስኦኤስ የህጻናት መንደር በኢትዮጵያ በግጭትና በሰላም እጦት ተገላጭ የሆኑ የማህበረሰብ ክፍሎችን ለመደገፍ ከአውሮፓ ህብረት የተገኘ የ2 ሚሊዮን ዩሮ የገንዘብ ድጋፍ ፕሮጀክት መጀመሩን የኤስኦኤስ የህጻናት መንደሮች በኢትዮጵያና የደቡብ ሱዳን ብሔራዊ ዳይሬክተር የሆኑት አቶ ሳህለ ማርያም አበበ ለብስራት ራዲዮና ቴሌቪዥን ተናግረዋል። ፕሮጀክቱ በአፋር በኦሮሚያና በሶማሊያ ክልሎች በሚገኙ አጎራባች ወረዳዎች ላይ የሚተገበር ሲሆን የማህበረሰቡን ግንኙነቶች በማጠናከር በድጋሚ የሚቀሰቀሱ ግጭቶችን ለመከላከል ለመቀነስና ለመግታት እየታቀደ ነው። እንደ አውሮፓውያን አቆጣጠር እስከ 2027 ዓ ም ድረስ የሚቆየው የሶስት ዓመት ፕሮጀክት በትኩረት ስምንት አጎራባት ወረዳዎች ላይ የሚሰራ ሲሆን በቀጥታ 45,679 የሚሆን ወጣቶች፣ ሴቶች፣ የሃይማኖት መሪዎችና የማህበረሰብ ተወካዮች ሲደርስ በተዘዋዋሪ ደግሞ ከ782ሺ በላይ ነዋሪዎች የተለያዩ መንገዶች እንደሚደግፍም ተጠቁሟል። ኤስኦኤስ የጣናት መንደሮች በኢትዮጵያ ይህንን ፕሮጀክት የሚተገበረው ከኢፌድሪ ሰላም ሚኒስትር፣ ሴቶችና ማህበራዊ ጉዳይ ሚኒስትር፣ የኢፌድሪ ግብርና ሚኒስትር እንዲሁም ከኢፌድሪ ገንዘብ ሚኒስትር ጋር በመሆን ነው። የፕሮጀክቱ ዓላማዎችም የማህበረሰብ እርስ በርስ ግንኙነትና ትስስር ስርዓትን በማጠናከር ከ15000 በላይ ሴቶችን እና ከ3000 በላይ ወጣቶች ጋር በመሆን ግንዛቤ መከባበር ለማጠናከር ያለመ ነው። የአውሮፓ ህብረት ይህንን ፕሮጀክት በመደገፉም በኢትዮጵያ ሰላም እንዲሰፍንና ጤናማ ማህበራዊ ትስስር እንዲሁም ዘላቂ ልማት ተበረታቶ እንዲቀጥል ያለውን ቁርጠኝነት ያሳያል ሲሉ ሳህለ ማርያም አበበ ለብስራት ራዲዮና ቴሌቪዥን ተናግረዋል። መረጃው የኤደን ሽመልስ ነው። የአዲስ አበባ ንግድ ቢሮ በመጋቢት ወር ብቻ ከ2600 በላይ የንግድ ድርጅቶችን ማሸጉን አስታውቋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ባለፉት ዘጠኝ ወራት የንግድ ስርዓቱን ለማስተካከልና ዘመናዊ ለማድረግ በርካታ ስራዎችን ሲሰራ መቆየት ዘገለጸ ሲሆን ከእነዚህ ስራዎች መካከልም አሰራርና ደንቦችን ማስተካከል እንዲሁም የአሰራር ስርዓቱን የማዘመን ስራዎች ናቸው። በስራ ሂደት ውስጥ የሚያጋጥሙ ህገ ወጥነቶችን በአግባቡ መከላከልና ተገቢ የሆነ የእርምት እርምጃ የመውሰድ ስራዎችም እየሰራ መሆኑን በንግድ ቢሮ የገበያ መረጃ ጥናትና ፕሮሞሽን ዳይሬክተር አቶ ሙሳማ ጀማል ለብስራት ራዲዮ ተናግረዋል። ቢሮው የንግድ ስርዓቱን ህጋዊ በማድረግ ሂደት ጥፋት ፈጽመው የሚገኙ የንግድ ተቋማት ላይ እርምጃ እየወሰደ ሲሆን በዚህ መሰረትም በተጠናቀቀው መጋቢት ወር የህግ ጥሰትን ፈጽመው የተገኙ 4438 የንግድ ተቋማት ላይ እርምጃ ወስዷል። 1731 የጽሁፍ ማዘንቀያ ሲሰጣቸው፣ 2691 ደግሞ የንግድ ተቋማቸው ታሽጓል። የ12 ነጋዴዎች የምርት ገበያ እንዲሰበሰቡና አራት የንግድ ተቋማት ደግሞ ምርት ማለት እንዳያመርቱም ታግደዋል። የንግድ ተቋማቱ እርምጃ የተወሰደባቸው ደግሞ ያለ ንግድ ፈቃድ ወይም ባልታደሰ የንግድ ፈቃድ ሲነገዱ የተገኙ ወይም ንግድ ፈቃድን ያልሰቀሉ ነጋዴዎች፣ ያለደረሰኝ በመነገድ የዋጋ ዝርዝር ሳያለጥፉ ሲነገዱ የተገኙ፣ ካስመዘገቡት አዳራሽ ወይም ደግሞ ካስመዘገቡት መስክና ዘርፍ ውጪ ሲነገዱ የተገኙ፣ ምርት በመጋዘን ውስጥ አከማችተው የተገኙ፣ በሌሎችም የህግ ጥሰቶች ምክንያት ነው። በተመሳሳይ ቢሮ ባለፉት ዘጠኝ ወራት ጥፋት ፈጽመው የተገኙ 2880 የንግድ ተቋማት ላይ እርምጃ የወሰደ ሲሆን 13 59 የንግድ ተቋማት የጽሁፍ ማስጠንቀ ማስጠንቀቂያም ሲሰጣቸው 15708 የንግድ ተቋማት ደግሞ የማሸግ እርምጃም ተወስዶባቸዋል። ከዚህ በተጨማሪም 78 ነጋዴዎችም የገበያ ምርት እንዲሰበስቡ የታዘዙ ሲሆን 23 የንግድ ተቋማት ደግሞ ምርት እንዳያመርቱ መታገዳቸውን አቶ ሙሰማ ጨምረው ለብስራት ተናግረዋል። የአዲስ አበባ ከተማ መስተዳደር ንግድ ቢሮ በ9 ወራት ውስጥም በህገ ወጥ የንግድ ስርዓት ተሰማርተው የተገኙትን 28862 የንግድ ተቋማት ላይ አስተዳደራዊ እርምጃ ለመውሰድ ባቀደው መሰረት እቅዱን 100 በመቶ አሳክቷል። በህገወጥ መንገድ ሲንቀሳቀሱ የነበሩ የነበሩትን ቢያንስ 90 በመቶዎችን ወደ ህጋዊ መንገድ በማስገባት አቅዶ ከእቅድ በላይ በሆነ አፈጻጸም መቶ በመቶ ወደ ህጋዊ መንገድ በመመለስ መቻሉን ቢሮ አስታውቋል። መረጃው የሰብል አበበ ነው። በካፋ ዞን ወላጅናቱን በዱላ ደብድቦ የገደለው ግለሰብ በእስራት ተቀጥቷል። በካፋ ዞን ቢጣ ወረዳ ይና ቀበሌ ልዩ ስፍራው ዮም ተብሎ የሚጠራበት አካባቢ ወላጅናቱን በቡና እንጨት ዱላ በግራ በኩል ጭንቅላታቸውን ሁለት ጊዜ በመምታት ህይወታቸው እንዲያልፍ በማድረግ ወንጀል መፈጸሙ ተከሳሽ በእስራት መቀጣቱ ተገልጿል። በክስ ዝርዝሩ ላይ እንደተገለጸው ተከሳሽ አለማየሁ አደመ የተባለው ተከሳሽ ከዚህ ቀደም ከወላጅ እናቱ ነዋሪነቷ በሸካ ዞን ቴፒ ከተማ ጻኑ ቀበሌ ውስጥ አብረው ይኖሩ ነበር። ሆኖም ተከሳሹ በመጠጥሱ ውስጥ ሲያስቸግር እናት ጥላ ወንድሞቻቸውን ቤት በማምጣት እየኖረች ሳለች እሁድ ቀን ወንድሞቻቸው ቤተ ክርስቲያን በሄዱበት በቡና እንጨት በዱላ ደብድቦ ህይወታቸውን እንዲያልፍ ማድረጉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ የህዝብ ግንኙነትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር ኢንስፔክተር ደዘኔ አሰፋ ለብስራት ራዲዮና ቴሌቪዥን ተናግረዋል። ፖሊስም የምርመራ መዝገቡን በሰው ምስክሮችና በአስክሬን ምርመራ ውጤት መዝገቡን አደራጅቶ ለካፋ ዞን ፍትህ መምሪያ የልዩ ልዩ ወንጀሎች አቃቢ ህግ መዝገቡን ይልካል። የዞኑ አቃቢ ህግም ግለሰቡ ላይ የኢፌድሪ የወንጀል ህግ ቁጥር አምስት አርባ ጠቅሶ ተከሳሽ አለማየሁ አደመ ማሞን በፈጸመው ሰው የመግደል ወንጀል ክስ መስርቶበት ለካፋ ዞን ከፍተኛ ፍርድ ቤት ያቀርባል። የካፋ ዞን ከፍተኛ ፍርድ ቤትም መጋቢት 11 ቀን 2017 ዓ ም በዋለው የወንጀል ችሎት ተከሳሽ አለማየሁ አደመን በ12 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኢንስፔክተር ዘና ሰፋ ጨምረው ለብስራት ሬዲዮና ቴሌቪዥን ተናግሯል። መረጃው የሳምራይ ስዩም ነው። ሐማስ በዩናይትድ ኪንግደም ፍርድ ቤት የአሸባሪ ቡድን የሚለውን ስያሜ እንዲያነሳለት ጠይቋል። ከፍተኛ የሐማስ ባለስልጣን ሙሳ አቡ ማርዙክ የፍልስጤም ቡድንን ወክለው መደበኛ የህግ ማመልከቻ ለእንግሊዝ የሀገር ውስጥ ጸሐፊ ኤቪት ኩፐር ያስገቡ ሲሆን የሽብር ቡድን ስያሜውን እንዲያነሳም ጠይቋል። የዓለም አቀፍ ግንኙነቶች ኃላፊ እናም የሐማስ የፖለቲካ ቢሮ የህግ ቢሮ ኃላፊ ማርዙክ ሃማስ የፍልስጤም እስላማዊ ነጻነትናም የተቃውሞ እንቅስቃሴ አላማው ፍልስጤምን ነጻ ማውጣትናም የጽዮናውያንን ፕሮጀክት መጋፈጥ ነው ማለትም በማመልከታቸው ላይ ጽፈዋል። በዓለም አቀፍ የፍትህ ፍርድ ቤት የቀድሞው ጊዜያዊ ዳኛ ጆን ዱጋርድን ጨምሮ በሀያ ምሁራ ላይ የቀረበው ከአንድ መቶ ገጾች በላይ የሆነው ሀማስን በመውቀስ ዩናይትድ ኪንግደም የዘር ማጥፋት ወንጀል ተባባሪ ላለመሆን በዓለም አቀፍ ህግ የጥወጣ ላትን ግዴታ መጣስ ነው ማለትም ገልጸዋል። መዝገቡ በተጨማሪም በዩናይትድ ኪንግደም በሀማስ ላይ የጣለውን እገዳ የቡድኑን ሀሳብን በነጻነት የመግለጽና የመሰብሰብ መብቶችን የሚጥስና ተመጣጣኝ ያልሆነ ነው ሲል ተከራክሯል። ማርዙክን የሚወክለው የህግ ቡድን ሪቨር ዌሎ በራሱ ፍርድ ቤት የሀማስ ድርጊት በእንግሊዝ ህግ መሰረት ሽብርተኝነት ከሚለው ፍቺ ጋር ሊጣጣም ቢችልም፣ የእስራኤላውያን ወታደራዊ እርምጃዎች እንዲሁም የዩክሬን ጦርና የዩናይትድ ኪንግደም ወታደር ተመሳሳይ ናቸው ሲልም ተከራክሯል። የደንበኛ ማመልከቻ የብሪታንያ መንግስት የፍልስጤም ህዝብን በማፈናቀል ውስጥ በተጫወተው ታሪካዊና ቀጣይነት ያለው ሚና ምክንያት እንዲህ አይነት ጥያቄ በእንግሊዝ ውስጥ በማምጣትም ያለውን ጠቀሜታ ያሳያል ሲል ድርጅቱ በኤክስ ገጹ ላይ ባጋራው መግለጫው አመላክቷል።